ይህ ጉዳይ እንግዲህ የዚህ አድባሬን ቅጀት ወደ ግሬተር ሶማሊያ የሚለውን ቅጀቱን ወደ ተግባር እንዲለውጥ የሚያመቻች ገፊ ምክንያት ነው የጠቅላይ ሚኒስትሩ ንግግር ሲሉ ነው የጉ አካባቢውን ፖለቲካ የሚከታተሉ የመረጃ ምንጮች የገለጹት። አብይ አህመድ ስለ ድሬዳዋ የተናገሩት በኢትዮጵያ ሶማሌ እና በአፍሪካ ቀንድ ሶማሌ መካከል ያለውን የፖለቲካ ግፊት ወደ ሌላ ቅርጽ የሚያስይዝ እና የኢትዮጵያን ሶማሌዎች ስጋት ላይ እየጣለ ነው ሲሉ ገልጸዋል። ወደ ሌሎች መረጃዎች ሲሄድ እንግዲህ የህወሀትን መረጃ የተመለከቱ መረጃዎችን አስከትላለው። መቀሌ የህወሀት ታጣቂ ታጣቂዎች የህወሀት ወታደራዊና የፖለቲካ ባለስልጣናት መኖሪያ ቤቶችን ከበው አርፍደዋል ተብሏል። ዛሬ የተለያዩ ተቃውሞዎችንም አሰምተዋል። እንግዲህ ታጣቂዎቹ ጦርነት እንዲጀመር ትዕዛዝ የሰጡ ወታደራዊ አዛዦችን ጦርነት እንዲያስቆሙ መጠየቃቸው ነው የተገለጸው።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 ትላንትና ነው አፋር ክልል ዞን ሁለት መጋሌ የወረዳ ስድስት ቀበሌዎችን የተቆጣጠሩ የህዋት ታጣቂዎች ዛሬ ደግሞ ሶስት ከተሞችን ለመቆጣጠር ትዕዛዝ ተቀብለው ኃይል አንቀሳቅሰዋል። ቁልፍ ቦታዎች የተባሉትንም ዛሬ እንደዚሁ በግዳጅ ይዘዋል። በዚህ ግዳጅ የተሰጠባቸው ከተሞችና ግዳጁን የተሰጣቸው የህዋት የታጣቂ አደረጃጀቶችን በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። አንደኛ አርሚ 43 ኮርስ 3 አደ ትግራይ ተብሎ የሚጠራው ክፍለ ጦር ከቢሶበር ተንቀሳቅሶ ሸቃይ ተብላ የምጠራውን ከተማ እንዲቆጣጠር ትእዛዝ በተሰጠው መሰረት ተንቀሳቅሶ ይችን ቦታ ከተማ ተቆጣጥረዋል። ይችን ቦታ እንግዲህ የራያ ቆቦን ራያ ባላን እና የአፋር ክልልን የምታገናኝ ወሳኝ ገዥ መሬት ነች። ቢሶበር እንግዲህ ካሁን በፊት ከህወሓት ጋር በነበረው ጦርነትም የቦታው ወታደራዊ ጠቀሜታ ሲገለጽ እንደነበር ይታወቃል።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 ስብሰባውም ተበትኗል። አርሚ 44 ኮር ሁለት ታጣቂዎች ውጊያ አንገባም ብለው ወደ ካምፓቸው ገብተዋል። ይህም እንግዲህ ለህወሓት አስደንጋጭ ዜና ነው። ከዚህ ጎን ለጎን እንግዲህ በመቀሌም በአዲግራትም ጦርነት ይበቃናል፣ ጦርነት አንፈልግም የሚሉ ተቃውሞዎችን መደረጋቸው ይታወቃል። ይሄ ለየት የሚያደርገው ግዳጅና ግንባር ላይ ያሉ ታጣቂዎች ወታደራዊ አዛዣቸውን አግተው ስብሰባ በትነው ወደ ጦርነት አይነትም ብለው ወደ ካምፕ መመለሳቸው ነው።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 አንዲት እናት በሶስት ልጆቿ ፊት ያሳየችው አሰቃቂ እንቅስቃሴና ወታደሮች ሁለት ሰዎችን የረሸኑበት ቪዲዮ ዓለምን አነጋግሯል። ይሄ እንግዲህ እነ አረብ ኤሚሬትስ እነ መሐመድ ዛይድ ለወርቅ ንግድ በሚል ይወርቅ ስላላቸው ብቻ ዜጎችን የሚያሰቃዩበት ጦርነት ነው። ለማንኛውም ወደዚህ ቀጠና እንግዲህ አረብ ኤሚሬትስ ቅጥረኛ ወታደሮች ከኮሎምቢያ እንደው ደግሞ የጦር መሳሪያ በሞቃዲሾ በኩል እያስገባች እንደሆነ ነው የመከላከያ ሚኒስተር ፋቂ የሚገልጹት። ይሄ እንግዲህ በተደጋጋሚ ሶማሊያም ወደቦቿ እንድጠብቅ በጀነራል አልፈ ታህል ቡርሃን በኩል ከአሁን በፊት ጥያቄ መቅረቡ ይታወቃል። በዚህ በኩል ኢትዮጵያ መሳሪያ በማስተላለፍ የአረብ ኤሚሬትስ አጋር ሆና እጁ አለበት የሚሉ ተደጋጋሚ መረጃዎችም ሲወጡ ነበር። ለሰዓት ያስኳቸው መረጃዎች እነዚህ ነው ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ